ጀመራ ይገባኛል ጥያቄ ስለነበረ ሁለቱም ክርክር ስለነበረ ኖ ክርክሩ ላይ እሺ በጋራ ወደ አንድ ክልል እስክት ቀላቀል ድረስ የሁሉም ጥያቄ ሁለቱም ጥያቄ ክልል ስላላቸው ኦሮሚያም ሶማሌም ስላላቸው ምን እናርክ በጋራ እንዲያስተዳድሩ ይወሰን። እሺ በጋራ ለማስተዳደር ምን ይደረግ? በቃ እናንተም ሀምሳ ውሰዱ እናንተም ሀምሳ ውሰዱ ተባለ። ያኔ እና አባይ ጸሐዬ ነበረ ይሄንን አደረጃጀት ሲሰሩ የነበረው አጋጣሚ የሆነው አህመሽዴ ነበሩ፣ እነ አብዱሰላም አሁን ቶፑ ምንለው ፍትህና ጸጥታ ላይ የመጣ ናቸው። ብዙ አመራሮች ነበሩና ና ከዛ ምንድን ነው ያሉት ኖ ሀምሳ ሀምሳማ ብንወስድ ጥሩ ነው፣ ግን እዚህ ሌላ ብሔር ስላለ መሀላችንም ላይ የተለያዩ ብሔር ብሔረሰቦች ስላሉ እነሱን ያላማከለ አደረጃጀት አንሰራም ተባለ። ሶማሌም አስር ይቀንስ ኦሮሞ ማስሪ ቀንስና፣ ስልሳው ለኢህአዴግ ይሁን ነው። አሁን ፋክቱ የሚገባ ከሆነ ስልሳው ለኢህአዴግ ይሁን አርባው ደግሞ ሶማሌ ይውሰድ ነው። ይሄ በሰራተኛ ላይ አይደለም፣ በፖለቲካል ሹመት ላይ ማለት ነው ሲጀመር። ስለዚህ አመጣጡ በራሱ ህዝብን ታሳቢ ያላደረገ ሌላ ሲራ ነው ማለት ነው። ሰው ሊገባው ከተገባ ይሄ ይመስለኛል እንደውም የነበሩት ይሄንን ሀሳብ ሲያመጡ ፖዘቲቭ ናቸው። እውነት ለመነጋገር ሌላው ብሄር ብሄረሰብ እኮ ገባኝ የዚኛው ይሄ ነው። በፖለቲካ ፓርቲ በኩል ግን የመጣው ፓርቲ 50 50 ተከፋፈሉ ነው። ኦሬዲ ኦሮሞ እና ሶማሌ ከተከፋፈሉ ለሌላው አካል ወንበር አተሰጠው። እንደውም ጥሩ ነበረ። ሰው የሰው አስተሳሰብ ማለት ነው፣ የሰው አስተሳሰብ ነው። በቃ ብቸኛ ኮ መሞት አይፈልግም። ለምን ብቻው መብላት አይፈልግም። አብሮ ያለው ያደገው እዚህም ሌላ ብሄርም ስላለ ከራሳችን እንቁረጥና እንስጥ ተብሎ በዛ መልኩ ተደረገ። ስልሳ አሁን ያኔ ኢህአዴግና ሶዴፓ ነበረ፣ ሶዴፓ አጋር ነበረ። ትዝ ይልሃል? ኢህአዴግ የሚባሉት አራቱ ፓርቲዎች ናቸው ደቡብ፣ አማራ፣ ኦሮሚያና ትግራይ ናቸው። ሌሎች ቤንሻንጉል፣ ሐረሪ ሁሉም አጋር ናቸው። ስለዚህ ሶማሌም አጋር ነው። ስለዚህ ወንበሩ በጣም ችግር የነበረው ፈተና እንደውም ያኔ ነበረ። ኢህአዴግም ሌላ ውሳኔ ይወስናል፣ አጋርም ሌላ ውሳኔ ይወስናል። ከተማው ላይ ሚዛን አሳጣዋት፣ ባላንሷ አሳጣዋት። በቃ በዛ በነጻነትም ደግሞ አትመራም። እውነት ለመነጋገር ዝም ብለህ ይሰጥህ እንጂ ስልሳና አርባ ብለህ ይሰጥህ እንጂ አንተ በራስህ አቅም አትመራም። ሌላ ከጀርባ ማይታወቀው ማይታይ ከንቲባ አለ። አቅጣጫ የሚሰጠህ ይሄን አርግ ይሄን አርግ ብሎ ለአንተ የሚሰጠህ አንተ የሚሰልልህ አለ። ካስፈለገ ይሄን አጥፋ ይላል፣ ይሄን አርግ ይልሃል። ምንም አማራጭ የለህም። አላደርግም ካል የምትሄድበት ቦታ የሚወስዱ ቦታ ይታወቃል። ስለዚህ የነበረው ነገር ላይ ለስም ስያሜ ነው የተሰጠው የነበረው እንጂ ከተማው የሚመራው ሌላ አካል ነው ከጀርባ ሆኖ ሁሌ እኮ እዚህ ይመጣል። ብዙ ነገር ነው ተደርጎ የሚካሄደውና ያኔ 2 6 ሲባል ከዛ በኋላ የነበሩ ፖለቲከኞች ምን ተባለ፣ ኦልሬዲ ሹመቱ ሁሉም ተመዳደቡ ተነሳ። እኛ እንዴት ብሔር ብሔረሰቦች ቁጥራችን ብዙ ሆኖ 20 ፐርሰንት ይሰጠናል? አስተላለፉን አሁን ወዴት አደረጉት? ከኢህአዲግ ስልሳውን ፐርሰንት የነበረችዋን ሀያውን አወጡትና አርባ አርባ ሀያ የእግር ኳስ አስተላለፍ አደረጉት ማለት ነው። እሱ አሁን በጣም የሚታዝብ ነገር አንዳንዴ የዋሃ ሰው ማህበረሰብ ስለሆነ የኛ ድሬዳዋ ማህበረሰብ እስቲ እኔ ምን ተጠቀምኩኝ ብሎ እኮ የተጠቀመው ነገር የለም። እንደውም ጉዳት ነው የመጣበት። እውነት ለመነጋገር የነበረው አመራር ለራሱ ነው። የትኛውን ባለስልጣን ው ስ በእውነት የሚሰራ ካለ ከህዝብ ጋር ይኖራል ይሞታል፣ ጥቅሙን አስከብሮ ይወርዳል። ሲሾም እኔ ለብሔሬ ነው ተወክዬ የተሾምኩት ብሎ እኮ አይመጣም። ድርጅቱ አምነውበት ጥሩ አስተሳሰብ አለው። ሲወርድ ደግሞ ግን እኔ ለአማራ ስለታገልኩኝ ይላል። እኔ ለኦሮሞ የእናንተ መብት ስላነሰው ብቻ አስነሱኝ ብሎ እዛ ሌላ ግሩፕ አንቲ ያደራጃል። አንድም ነገር እኮ ስልጣን ላይ እያለ ዞሩ ብሎ እኮ ዳቦ አንድ ዳቦ ገዝቶ አያውቅም፣ ሁለተኛ ልማት አምጥቶ አያውቅም። የራሱ ጥቅም ሲነሳ ህዝብ ጋር ሄዶ ውዥንብር ይፈጠራል። ዋቴ በረኔ ስነሳ ስመጣ እዚህ ቦታ አልመጠንም አልችልም የሚል አስተሳሰብ ቢኖረኝ በዛ ልክ መቅረት አለብኝ። ስልጣን ሲሰጥህ የምትወድ ከሆነ ውረድ ተብለህ ስትባረር ከሆነ ደግሞ ኦሬዲ ለምን ወረድኩኝ ብለን ብራከሩ ያዙኝ ልቀቁኝ የምትል ከሆነ እሱ ስተት ነው። እኔ አሁን ነገ እንደምወርድ አውቃለሁ፣ እርግጠኛ ሆኜ የሚነግርህ የፈለከውን ነገር እዚህ ስልጣን ላይ የትኛው መሪ ቢሆን በሶስት ነገር ይነሳል፤ ወይም በጥፋት ይነሳል፣ ወይም በእድገት ይነሳል፣ ወይም ፈጣሪ በሞት ያነሷል። በቃ አለቀ። ከዚህ ውጭ ማንም ይህን ማወቅ አለብህ። እኔ አሁን ከአንተ ጋር የማወራትን ነገር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 ሌሎች ደግሞ ግን ህገ መንግስት ማ አያውቃትም። ድሬዳዋን ቀኬት መቶ ያውቃታ አያውቃትም፣ አላስቀመጡም። ያው በመግባባት ደረጃ እንግባዝም ብሎ አየር ላይ ከባድ እኮ ነው። ግን አይደል ለተነሳሽነትም፣ ለምንም ህገ መንግስቱ ማያውቃት ከተማ ተብሎ። ለምሳሌ እኮ አሁን ሌሎች ክልሎች እርስ በእርስ በጉርብትና በምናምን ይጠያየቃሉ። አንዳንድ ውሳኔዎች ይወስናሉ፣ በጋራ ያስተላልፋሉ ወዘተርፈ አየር ላይ ያለ ነገር እኮ አየር ላይ ያለ ነው። አሁን እርስዎ ድሬዳዋን ወክለው እንደ አንድ ከንቲባ ከሆነ ከጎረቤት ወዳጅ ክልል ጋር የሆነ ውይይት አድርገው በጋራ ውሳኔ ብታሳልፉ እና ድንገት ደግሞ የፌዴራሉ መንግስት ደስ ባይለው ያሳልፋችሁት ውሳኔ ማን የት እናውቃለንም እኮ ይመጣል። የአየር ላይ ነገር አየር ላይ መበደርም አንችልም ውሳኔ ማስተላለፍ እኛ አሁን የምናደርገው ምንድን ነው? ሲስተር ሲቲ መፍጠር እንችላለን። በራ የመስራት ጉዳይ ላይ ማንዴቱ ይሰጠናል። እንደ ሌላው በራሳችን ህግ ማውጣት አንችልም። ሌላው እኮ ነጻነቱ የተጠበቀ የመበደርም የሁሉ ነገር ህግም አለው እና የራሱም ዳኝነትም አለው አካልም አለው። አሁን እኛ ስታስበው የኛ የከተማ ነክና የፌዴራል የአስተዳደሩ መደበኛ ፍርድ ቤት፣ ይግባኝ ሰሚ ፍርድ ቤት አለ። ከእኛ በላይ ደግሞ የሚያዙም በፌዴራል አብዛኛው ይሄ ከተማ እውነት እየገደለ ያለው የፌዴራል መስሪያ ቤት ነው። ሁለት መንግስታት አሉ ማለት ይችላል። ድንበር የለኝም ባይዘወይ በሁሉም ነገር ላይ ይሳተፋለው። እምነት አይገድበኝም፣ ብሄር አይገድበኝም። ስለዚህ የድሬዳዋ መገለጫ አንዱ ድሬዳዋ ሰፈር እንጂ ብሄር የላትም፣ መንደር እንጂ ብሄር የላትም የሚል አመለካከት አለን። ስለዚህ ከሁሉም ጋራ እኔ በሀሳብ ነው ማምነው በቁጣ ወይም በአክሽን እርምጃ በመውሰድ ሳይሆን በጋራ ነው ማምነውና ማህበረሰቡም የሚፈልገው ሪስፔክት ነው። ምንም አይደለም፣ ስታዳምጠው ነው ያንተን ሀሳብ ባትፈታለትም አለትም ደስ ብሎት የሄደው እና መንገድ ላይ እየሄድኩኝ ያሉ አልፌ አልሄድም። እዚህ ያለው ባለጉዳይ ስምንት ሰዓትም ወጣበት ሰዓትም አለ አልፌ አልሄድም። እኛ እንደሌላ አይደለም፣ ሰኞ፣ እሮብ፣ አርብ ነው በሳምንት ሁለት ቀን እናስተናግዳለሁ። እኔ ከዛ ውጭ ፕሮጀክቶች ላይ ነው ምዞሩ እና ግን ማህበረሰቡ ያው እረዳለው፣ በጎ ተሳትፎ ላይ ይሳተፋለው። በቃ ይሄ ካልቸር ነው የትም ቦታ አታገኝም። ስርብህ ገብተ የምትበላበት ክርስቲያን አብሮ በዓል የሚያደርግበት ሙስሊም ጾም አብሮ የሚጾምባት እያንዳንዱ በዓሉን አብሮ የሚያከብርበት ካልቸር እኔ እውነት እኔ ከድሬዳዋ ውጭ የትም ቦታ መኖር ይከብደናል። ኛ እኔ አሁን የለ ስብሰባ አዲስ አበባ ስንሄድ ሲጨርስቶ ነው ብዬ ነው መመለ ይከብድሃል። ኤንቫይሮመንቱን መልመድ አትችልም። ከምግብና ከምን በላይ እዚህ ሰላም ታገኛለ ሀሜት የለም። ፊት ለፊት ከተናደደ መጥቶ ይነግረሃል። እኔ አሁን እዚህ ላይ ከንቲባ ነኝ፣ ሲወር ደግሞ ግን የሕዝብ አካል ነኝ። አብረን ነው የምንጫወተው፣ አብረን እናወራለን። ዞሮ ዞሮ ኢንተረስቱ እንዳልኩ ቅድም የፖለቲካ የፖለቲካ ነው እንጂ ግን በሰው ከተለማመደው ወደ አስቸጋሪ ሁኔታ እንዳይገባ ዘላቂነቱን ከማስጠበቅ አኳያ ከዚያ ተምራችሁ አሁን ምን እየሰራችሁ ነው? እኔ እውነት ለማነጋገር ከምንም በላይ የመጀመሪያ ስራዬ ጸጥታ ላይ ነው። ከምንም በላይ ለምን? የሀገራችን ክቡር ጠቅላይ ሚኒስትር ሀገር እየመራው እሱ ላይ አሳይመንት መሆን የለብኝም የዚህ ከተማ ላይ እሳት ተቀጣጥዬ ወይም ረብሻ ተነስቶ፣ እሱ ስለዚህ ከተማ ማሰብ የለበትም እንደ ሀገር ነው ማሰብ ያለበት። እኛ ከረዳ ነው ሀገሪቷ ማድረግ ትችላለች። አሁን ሀዘን መድረሱ ከበደን በቃ ምንድን ነው ሰው እየሞተ ሀዘን መድረስ የኔ ስራ አይደለም። የኔ ስራ መሆኑ ያለበት ሰው እንዳይሞት ፕሮጀክት ማድረግ ነው እና አስተዳደራዊ መዋቅሩ ላይ ቀደም ሲል እንደተባለው ለጸብ ምንጭ የሆነው ሶማሌ ሲታሰር ናፍታ ኦሮሞ ሲታሰር ናፍታ፣ ሌላውን ማን ያስፈታው እንዳሉኝ ቀደም ሲል እንግዲህ አስተዳደራዊ መዋቅሩ የዛ የበላይነት የነበረበት መሆኑን ያመላክታል። ስለዚህ ሁሉም ሲናገሩ የነበረው ልክ ነው በሚል እንውሰደው እና እሱን ነገር አሁን አስተካክላችሁ ምቹ ሁኔታን ለጸብ ምቹ ሁኔታ የሚፈጥረውን ነገር ማስወገድ ተገቢነት ስላለው እሱ እስካልጠፋ አንዳንዴ በሌላ መልኩ እንዲ አይነት ነገር እንዳይመጣ። ችግሩ እዛ ጋር እኮ አይደለም። መዋቅር እኮ በፊትም የነበረው አሁን የምትሉት ያው ከበፊት የነበረው አርባ አርባ ሀያ ብሎ አስተላለፍ ሲሰጡ ነበረ። ግን እሱ አይደለም እውነት ለመነጋገር አደረጃጀቱ ጋር አይደለም። ዋቴቨር ድሬዳዋ ላይ አንተ መልካም አስተዳደርና ፍትሐዊነትን ጠብቀ ሁሉም በእኩል አይን ካየ፣ ማንም ሰይጣን ለምን መጥቶ አይመራም? የድሬዳዋ ህዝብ ችግር የለበትም። የነበረው እዚህ ውስጥ ያለው ፖለቲከኛ የራሱን ስራ ሲያቅተው አጀንዳ መቀሽቀሻ ስለሚሆነው የእኛ ወንበር ስላነሰ ነው። እናንተ ለምን ስለመብታችሁ አልተንቀሳቀሳችሁም ይላል። እንዳይል ማድረግ የእናንተ ስራ መሆን የለበትም ይህን ቀዳዳ ካልደፈናችሁ። አንዳንዴ ያኔ የነበሩ አመራሮች ጋራ ሁሉም ያው ከሌላ ቦታ የመጡ ናቸው። በግልጽ ለመነጋገር የአካባቢውን ኢንቫይሮንመንት ሰውን አያስጠጉም። ሁለተኛ መጠጋት ችለም እኛም በየመድረኩ እንጮሃለን። እንደ ወጣትም እንሳተፋለን። ምንም ማህበረሰቡ ፊትለፊት ነው። ካልቸሩን ካላወክለት ዝም ብለ አንተ ገብተ አጨማልቀ ሆነው የምትወጣው እንጂ እውነት ነገር ምንም የምታደርገው ነገር የለም። አሁን አብዛኛው ድሬዳዋን የሚመራው አካል ድሬዳዋ ተወልዶ ያደገ ነው። ሀይር ኦፊሻል ላይ ትልቁም ችግርም ያለበት ታች አይደለም። ታችማ ሙሉ ለሙሉ የድሬዳዋ ልጆች ናቸው። የአንድ ሰፈር ናቸው። ከየአካባቢው ስብጥሩን ጠብቀን ነው። የለጋሀሬ ልጅ አዲስ ከተማ መጥቶ ያስተዳድራል። የአዲስ ከተማ ልጅ ሳፒያን ሄዳል። ስብጥሩ አለ። የብሔር ችግር ያለበት ከኛ ጋር አይቀጥልም። የፖለቲካ ኢሹም ካለው አንቀጥልም። ለብቻ ኦሮሞ፣ አማራ እያላችሁ የምትሰበስቡና የምታናግሩት ነገር ይቁም። እኔ ከንቲባ ነኝ። ኦሮሞም፣ አማራም፣ ሶማሌም የእኔ ልጆች ናቸው፣ የእኔ ብሔር ናቸው። እንደዛ ነው የማውቀው። ማንም በጎራ ሰብስበህ የምታወራው ነገር አይገባኝም ነው በቃ። እኛ የተስማማ ነው። ከዛ በኋላ የትኛውም ስብሰባ ሲኖር አንድ ላይ እናምጣ። ገና ብልጽግና ፓርቲ ከመጨመሩ በፊት ከመመስረቱ በፊት እኛ ይሄንን ብሬክ አድርገናል። ኦሮሞ አማራም አይሰራም፣ ሁሉም በአንድ ላይ እናውራ። ድሬዳዋ ላይ የትኛው መንደር ነው ለአማራ ሰተ ለየትኛው መንደር ነው ለኦሮሞ የምትሰጠው ለየትኛው መንደር ነው ለሶማሌ? ያው በየአካባቢው ፖፑሌሽኑ የሚበዛበት ቦታ ይኖራል። በዚህ መሀል ደግሞ ሌላ ኢሹ ሆነ ፖለቲካ። አማራ ክልል ለተነሳው ነገር ድሬዳዋ እሳት ይቀጣጠላል። ኦሮሚያ ለተነሳው እሳት ይቀጣጠላል። ሶማሌ ላይ የተነሳው ነገር ላይ እሳት ይቀጣጠላል። አሁን ስታስበው እኛ እንግዲህ የትኛውን ክልል ይዘን ነው እንግዲህ የሁሉንም ምድጃ ምናጠዳው? ሁሌ ትክክል አደለም። ወደ ለምንድን ነው ወደ ራሳችን ማንመለሰው? እዛ ሰው ለሞተው እዚህ ሰው መሞት የለበትም። ስለዚህ የህግ የበላይነት እናክብር ብለን የመጀመሪያ ሪፎርምም ስንመጣ ፖሊስ ኮሚሽንም ነበረ እኔ እንደሁም አፈጉባኤ ሶስት ወር ነበርኩኝና ከተማው እንደዛ ጎማ ሲከታተል እዚሁ ነበረ። ቢሮ እንዲህ አልነበረም፣ እዚህ ስብሰባ አዳራሽ ነበረች። እና ጸጥታ ምክር ቤት ከተማው ጎማ እየተቀጣጠለ ከተማው ረብሻ፣ እዚህ ፀጥታ ምክር ቤት ሉኛል። ስመጣ አፈጉባኤ ነው። ምን እየሰራችው ነው አልኳቸ። ከተማ እኮ እየተቃጠለ ነው። አንደኛ እዚህ ፀጥታ ምክር ቤት ምን ይሰራል? ወተ ሰራዊቱን አሰማራና ከተማውን መጀመሪያ ጸጥታ አስከብር። እዚህ ተመቶ ከንቲባ ሌባ እየተባለ ይሳደባል። መኖሪያ ቤት ይሄዳል። ፖሊስ ፕሮቴክት አድርጎ ነው የሚሄደው አጅቦ አይበትንም የነበረው። ውስጡ ሁሉም ችግሮች ነበሩና ጥሩ መንፈስ አልነበረም። ፖሊስና አስተዳደሩ ጀርባና ሆድ ናቸው፣ አይተዋወቁም። አንድ ፖሊስ አባል እዚህ ከመጣ እዛ ለምን ሄድክ ነው። አመራር ሆኖ ፖሊስ ኮሚሽን ግቢ ለመግባት ፍቃድ ይጠይቃል። የራሱ የሚመራውን ከተማ ማለት ነው። እኔ ገዛ ወንድሜ መምራት ማትችል ከሆነ ሰጣ ምክር ቤት አያስፈልግም። ትችላለህ ወይስ አትችልም? አልችልም አለ። ኦኬ ኢብራሂም እኛ ያለ ነው ሀይር ኦፊሻል ነን፣ በቃ እሱ ይውጣለን ከተማው መከላከያ ይረከብ። ደብዳቤ ጻፉ ለመከላከያ ሚኒስቴር ላይ፣ ወዲያውኑ ነ ጀኔራል በጣም ጠንካራ ጠንካራ ሰዎች መጡና ቀልድ የማያውቁ ማለት ነው። ስራና ስራን ብቻ። ያኔ ጠቅላላ አመራሩን ሁሉ ካቢኔውን ሁሉ ሰብስቦ የተዘጋውን ድንጋይ እራሳችሁ ልቀሙ ተብሎ ሲያስለቅሙ ነበር። የነበረው ነገር ወይም አለመስራትህ ደግሞ ምን ያህል ዝቅ እንደሚያደርገ ደግሞ ግን ዋጋ ትከፍላለን። ድሬዳዋ ትልቁ ችግሯ ምንድን ነው? ሳይሰራን ብር ያገኛል። ስለዚህ አንተ እዚህ ሁ00 ብር ከምትቀጥረው እሱ ቁጭ ብሎ ቤተሰብ ዶላር ይልክለታል። አብዛኛው ውጭ ቤተሰብ አለው ይልክለታል። ወይም አንተ ብር ካለ ዛሬ ካንተ ጋር ነው፣ ብሩን ጨርሶ የሚገባው አንተ ጫት ስትገዛ ወይም ምግብ ስትበላ ለኔም ውሰድልኝ ይላል። አያውቅህም፣ ትወስድለታለ። ባህል ነው። አልወስድል፣ ምን አገባኝ አትችልም። ሁለተኛ ማድም አጋራት አለ፣ ይመጣል ከራቦ ቤትህን ገብቶ ይበላል። እኔ አሁን የቤቴን ብር ሲፕልም፣ በፊትም እንደዛ ነበር። ስናድግም የእናቴ ቤት ጋር ቀድሞ የመጣ ምግብ ያልቃል፣ ይደወልልል፣ ምግብ አልቋልና ውጭ ይበልታችሁ ነው በቃ፣ ማንም የመጣ ሰው ይበላል። ስለዚህ ለምን ብሎ አሁን ችግሩ የስራ ባህሉ ገና አልገባውም። አሁን እነዚህ ወጣቶች ባጃጅ መንዳት የራሳቸውን ነገ ትዳር እንደሚመጣ አይታወቅም። ነገ አድገህ እንደምታረጅ አያውቁትም። እና ያለህ ኑሮ ሁሉም በዚህ ልክ አንተ ከሆነ፣ አንዳንዴ የሚያሳዝነኝ እኮ ድሬዳዋ ላይ እኔ የሚቆጨኝ እናትህ አሳድጋ በእናትህ አልጋ ላይ ወልደህ እንደገና እዛው አድገህ እዛው አግብተህ በእናትህ አልጋ ላይ ደግሞ ግን አንተም ልጅ ስትወልድ እሱ ሼም ነው።